የሳሚ አፍቃሪዎች እርስ በራሳቸው ተጫረሱ። ከአንድ ቤት ውስጥ ሶስት ሴቶች አፍቅረውት አንድ ወንድን ሳሚን ሳሚ ግን የንወዳት አንድን ሴት ብቻ ነው። እሷም ሳባ ነበረች። አልተገኘችም ሄዳለች። ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰብ በያላችሁበት ሰላማችሁ በዘተ ተረፍርፍ ይበል። እግዚአብሔር ይመስገን እንግዲህ በባለፈው ቪዲዮ ላይ የተሳሳተ ዶክመንት ነበረ የተሰጣት፣ ባዶ ፋይል ማለት ነው። ለሳባ የተላከላት ሀና የሰራችው ስራ ነበረ። እንዲሁም ደግሞ ሳሚ ከአቤል ጋር ተገናኝቶ ምን ያክል ገንዘብ ልክፈል ሳባን ትተውልኛለህ ብሎ ነበረ እየነገረ፣ አቤልም ስቆ ነበረ። የባለፈው ቪዲዮ እያበቃው፣ በዛሬው ቪዲዮ ላይ የሳባ የመጨረሻ ምን ላይ ደረሰ እንዲሁም ደግሞ ትክክለኛ የፋይሉ ወረቀት በእጇ ገባላት ወይ? ሳሚና ሳባ ተገናኙ ወይ? የአቤልስ አብሯት እስካሁን ነው ወይ? የሚለው ቪዲዮን እስከ ፍጻሜው እንድትከታተሉት በአክብሮት እጠይቃለሁ። እንግዲህ በዛሬው ቪዲዮ ላይ ሳሚና አቤል ተገናኝተው ነበረ። ምንድን ነበር ሳሚ ያለው? ምን ያክል ገንዘብ ልክፈልህና ሳባን ትተውልኛለህ ብሎ ነበር ያለው በጣም ነበረ የሳቅ በጣም አቤል የሳቀበት ምክንያቱም በጣም ሞኝ ነህ ከሞኝ ሞኝ ጥሬነህ እንደው ነው እኔ የደከምኩት ለጥሬና ለደካማ ሰው ብሎ ነበር የተናገረው። እንዲሁም ደግሞ ወደ ጆሮ ሁጠጋ ብሎ የሚናከስ ውሻ አይጮህም፣ አንተን እዚህ ሰባብሬ አጥንትህ ለውሻ መስጠት እችላለሁ የደከምኩት እንዲሁ ነው ብሎ ነበር ለሳሚ እየነገረው በጣም እየሳቀበት ነበር የሄደው። ሳሚን ቆሞ ሳባ ይህ ያንቺ ሁሉ ስራ ነው እንዲህ ያስደረግሽኝ ብሎ በጣም ነበር ያዘነው ሳሚ ማለት ነው። እንደገና ሌላው ደግሞ ምንድነው ወይዘሮ ኩኩሻ እየተቀባባች ነበረ የሳሚ ዛሬ ፕሮግራም አለብኝ ይጠራኛል ወይንም ከቀጠሩ አለን እሄዳለሁ፣ ብላ ነበር ለቤቲ የነገረቻት። ሀና ነበረች መጀመሪያ እንደዙ ቁጭ ላይ የተቀባባች ዛሬ የት ልትሄጂ ነው? በጣም ተቀባብተሻል፣ ብላ ሀና ነበር እየቀለደችባት። ይልቁንስ ተነሽና ውሃ አቃቤኝ ስትላት፣ እሺ በዛውስ ምን ምን ትፈልጊያለሽ? ምሳምን ልስራላችሁ? ከሰዓት በላይ መሄዴ አይቀርም ቀጠሮ አለብኝ ብላ ስትነግራቸው፣ ጀመረች እንግዲህ በቃ ጎረምሳ አይታለች ጎረምሳ ለምዳለች ብላ ቤቴ በጣም ነበር የሳቀችባት ማለት ነው። ከዚያ የት ልትሄጅ ነው ብላ ስትነግራት፣ ዛሬ ፕሮግራም አለብኝ ከእሳሚ ጋር ብላ ስትናገር፣ ሁለቱም በጣም ተንጨረጨሩ። አቤልም ወደ ቤት ሲመለስ ምንድን ነበር ለሳሚ የነገረው አንተ ከእንግዲህ በኋላ የሳባ ልትሆን አትችልም ሳባ በእኔ እቅፍ ውስጥ ነው የምታድረው እሷ አትወድህም ብሎ ነው የነገረው ልፋ ብሎ ነው እንጂ ሁሉም ነገር መስመሩን ሲይዝና ሲስተካከል ሳባ ወደ እኔ መመለሷ አይቀርም ሳባ አትጠላኝም ትወደኛለች ብሎ ለአቤል መለሰለት አቤል አትሳሳት አትወድህም እነኛ ጨካኞችና መርዘኞች ቤት፣ አፓርትመንት ቤት ገዝተን እኛ እንኖራለን፣ ልጆችም ወልደን እናሳድግበታለን ብሎ ለሳሚ እሲ ነግረው ሳሚ የቤቱን ስንተኛውን ልትከፍልህ ነው? ወንስ እከፍልሃለው ብለሃለች ወይ ብሎ ለአቤል ሲነግረው ሳሚ ሳሚ ማለት ነው። አቤል በጣም ነበር እየሳቅ ወደ ቤት ወደቤት ተመለሰና ወደ ቤት ሲገባ እያለቀሰች ነበር። አልጋው ላይ ቁጭ ብላ ምን ሆነሽ ነው ብሎ ለሷ እየነገራት ነበር። ምንም አልሆንኩም በቃ ዝም ብዬ ነው እያለች እንባዋን እየጠረገች ነበር። ከኔ ምንም ነገር እንዳትሸሽግኝ፣ እንድትሸሽግኝም አልፈልግም፣ እንድትደብቅኝም። የሚሰማሽን ሁሉ እንድትነግሪኝ ነውን የምፈልገው። ሁሌም ከጎንሽ ነኝ ብሎ ነበር እየመለሰላት አቤል ማለት ነው አሁን ማልቀሷን አቅቶዎች ና አሁን ምግብ ላንጣልሽ ብሎ ሲጠይቃት ምግብ አልፈልግም ብላ አለችው። ከዛ በፊት እንሷን እያጽናናት እጁን ወደ እሷ ነበረ ልክ እግሯን ወይንም ሊነካው ሲል እሷ ግን እጁን ልትጨብጠው አልፈለገችምና እጇን ሰብሰብ አደረገች። እሱም ቅር አለውና ውሃ እንጣልሽ ስላለችው ውሃ ሊያመጣላት ሄደና ሳባ ዝምብለሽ ነው የምታለፊኝ? የእሳሚ ፍቅር አሁንም በውስጥሽ አለ እኔን እንዴት ነው የምታፈቅርኝ? ብሎ በጣም ተናደደ አቤል ማለት ነው። ያንን ውሃውን ይዞላት ሄድና ውሃውን ሰጣት። አቤል ስለምታደርግልኝ፣ ስለምትንከባከብልኝ ነገሮች ሁሉ ከልቤ አመሰግናለሁ፣ ግን ጊዜ መውሰድ አለብኝ። እንዳትቀየመኝ ነገሮቹን በክፋት እንዳታያቸው እንድትረዳኝ ብላ ነበር እየነገረችው ምክንያቱም ዛሬ በእኔ እቅፍ ውስጥ ነው የምታድረው ብሎ ነግሮታልና እሱም ያናስቦ ነበር ግን አልተሳካለትም እጁን እሱ ወደ እሷ ዘርጋ ሲያደርግ እሷ እጇን ነበር እየሰበሰበችው ና አቤል ችግር የለውም በቃ እጠብቅሻለሁ ማለቴ እረዳሻለሁ አታስቢ ብሎ ነበር እየነገራት ሌላው ደግሞ ምንድን ነው የተደረገው ያችን ኩኩሻን በጣም ታገሏት መቷት። ለምን እሷ የምሳ ግብዣ አለብኝ ሄዳለሁ ስትል ቤትም ስትሰማ እንደገና ሀናም ስትሰማ ደግሞ እንዴት ይህ እንደዝ ታደርጊያለሽ እኮ ሳሚን የኒምባል ብላ ነበረ። ሀናም የተንጨረጨረች አወድ ውሃወድ ያንችንባል እንዱም ደግሞ አብሮሽ እንዳደረ እያወቀች እኮ ሳሚን የኛን የኛን እኮ እሷ እንደገና ያፈቀረችው እያለች ልክሽን አታቂ ማንቺ ተራ እያሉ ነበረ። ሁለቱ የደበደቧት ማለት ነው። ከዛ ምንድን ነው የተደረገው? በጣም መቷት። አንቺ የሆድሽ ውስጥ ወይንም የቀለሹ ጨርቅ መሆኑን እነግርብሻለሁ ለሀና ነው የምነግርብሽ ብላ ስትነግራት ነግራት፣ ለቤቴ ሰራተኛዋ ማለት ነው። ንገሪያታ አንቺ አታፍሬም እን ሳሚን የምታፈቅረው ልክሽን አታቂም እንዲ እያሉ ነበር፣ እየሳቁባት መጨረሻ ላይ የሳሚን ድምፅ ብታነሺ ዛሬ ከዚህ ቤት ትወጫታለሽ ነበር የነገሯት ማለት ነው። ዛሬ እናንተም ከሰዓት እኔ እንድሄድ ካልፈቀዳችሁ ከዚህ ቤት እንድታሰናብቱኝ ብላ ሰራተኛዋ ነገረቻቸው። በጣም መቷት፣ በጣም ነው የመቷት። እልል እያሉ እልል እያሉ እየደበደቧት። ከዛ ማን ነበረ እየመጣው? አቤል እንትና ሳሚ ነበር የመጣው። ሳሚ ለምንድን ነው እየመጣው? ከአቤል ጋር ተነጋግረው ነበራ። አቤል የነገረው ምንድን ነው? እኔ የምነግርህ ያው በቅ ምልክ እንደምትቀመጥ ነው። ሌላው ደግሞ ያቀበልከን ወረቀት ባዶ ወረቀት ነው፣ ትክክለኛውን አልሰጠህንም ብሎ ነበር የነገረውና በዛ መሰረት ነበር ወደ ቤት ሄደው። ሲሄዱ እየተጣሉ ነውና ሁለቱንም ገላገላቸው። ያችን ነፍሰ ጡርነኝ ተብያንም እንድትቀመጥ አደረጋት። ሀናንም ወደ ውጭ ይዟት ወጣ እንድትረጋጋ ማለት ነው። ለምንድን ነው ይዟት እየወጣው? አንቺ ለምን እንዲህ አይነት በሰራተኛ ላይ ትፈጽሚያለሽ ብሎ ነበረ እየተቆጣ። ራሴ ላይ እኮ ወጣች እቺ ሰራተኛ ምን ላድርጋት አለችው ማለት ነው። ከዛ እኔ የምልሽ በቀደም የሰጠሽኝ ወረቀት የውሸት ነበር እንዴ ባዶ ወረቀት ነበር እንዴ ብሎ ነው ጠየቃት። አንተም አንተ ወኝና እንዴ እየቤቱን ትክክለኛ ፋይል የያዘውን ወረቀት ከጄ እንዲወጣ ትፈልጋለሁ ይሄ ቤቱ በኒና በኒ ብቻ ነው። ይህ ወረቀት አለ ሄደ ማለት ቤቱን በላያችን ላይ ነው የምትሸጠው፣ ሳባ ብላ ስትነግረም እኔ ያለ ሳባ ህይወት እንደሌለኝ ታውቂያለሽ ብሎ በጣም ጮሆባት ጥሯት ይሄዳል። ትተኸኝ አትሄድ ሄድ ሳሚ ወዴት ነው የምትሄደው? እያለ ስትንጨረጨር ጥሏት ይሄዳል። ሌላው ሰራተኛዋ ደግሞ ክላስ ስትገባና በጣም ስቅ ብላ ነው እያለቀሰች። ሁለቱም እየተዛዛቱ ነው እየጨፈረች ነበር። ነፍሰ ጡሯ ምንድነው፣ ምንድን ነው ያስጨፈራት? የሰራተኛዋ መደብደብ፣ የሁለቱ መጣላት። ሀና ደግሞ ውጭ ላይ እሱ በቃ እየተቆጣት እንደሆነ ደስ አላት ማለት ነው። ከዛም ምንድን ነው የተፈጠረው? እየጨፈረች ነበረ ለምንድን ነው የምትጨፍሪው? ምን አባሽ ነው እዚህ የምትጨፍሪብኝ ብላ ስትነግራት፣ አይ ዶክተሩ ለእንቅስቃሴ ለነፍሰ ጡር ጥሩ ነው ስላለኝ ለዚያ ነው የምንቀሳቀሰው ብላ እነሷ ነገረቻት። አሁን ሁለታችሁንም ምንም አይነት ድምፅ መስማት አልፈልግም ብላ ሰራተኛዋን ጠራቻት። ሰራተኛዋን ስትጠራት እያለቀሰች ነው ውስጥ ላይ አቤል ቀጥታ ለ ሳሚ ቀጥታ ለአቤል ነው የደወለለት። ምንድን ነው እያለው ሳሚ ደወለ ብሎ ነገራት። እሷ ምን ፈለገ አላወራውም ብላ ነው እየተናገረችው ማለት ነው። ትክክለኛ የቤቱን ወረቀት ከፈለግሽ ደውልኝ እኔ ማግኘት ትችያለሽ ብሎ ለበላት ብሎ ለአቤል ይነግረዋል። እሱ ደግሞ ለሳባ አቤል ደግሞ ለሳባ ነገራት። ኩኩሻን ደግሞ ይጠሯትና ሀና ምንድን ነው እያለቻት ኮተትሽን ሰብስቢና ከዚህ ቤት ውልቅ በይ ብላ አሰናበተቻት። እንዴት ነው እንደዚህ የምታደርጉት ብላ ሰራተኛዋ በጣም ስስቅ ብላ አለቀሰች። የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩ፣ ቤተሰብ ባይ ባይ